ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ ከአሻም 7 የቀን 7 ሰዓት የስፖርት ዜናዎች ከሳ ጀምሮ ለናንተ የሚደርሱናል። ከዜናዎቹ ጋር እኔም ናስ እሽት አብራችሁ እቆያለሁ። አብራችሁ ኑ። የአምስተኛ ሳምንት የጨዋታ መርሃ ግብሮች ዛሬ ጅማሩ ያደርጋሉ። የአምስተኛ ሳምንት የ2018 ሲቢኤ ኢትዮጵያ ፕሪሚየር ሊግ የጨዋታ መርሃ ግብሮች ዛሬ በሚደረጉ ሁለት ጨዋታዎች ጅማሩ ያደርጋል። ቀን 9 ሰዓት ሲል በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከአነጌ ሊያርሲ ጋር ሲገናኙ በሐዋሳ ዩኒቨርሲቲ ስቴዲየም ወላይታ ዲቻን ከመቀለ ሰባ እንደርታ 10 ሰዓት ላይ ያገናኛል። ከመሪው መቻል በኩል አስር ነጥቦች ሁለተኛ ደረጃ ላይ የተቀመጠው ኢትዮ ኤሌክትሪክ በመድረኩ ሁለት ነጥቦችን ብቻ ከያዘው ነጌ ሊያርሲ ጋር ሲገናኝ፣ ያለፉትን አራቱንም ጨዋታዎች ተሸንፎ የልዩ ግርጌ ላይ የሚገኘው ወላይታ ዲቻ የመጀመሪያ ነጥቡን ለማሳካት ወደ ሜዳ የሚገባ ይሆናል። የመጀመሪያው መላ ኢትዮጵያ መስማት የተሳናቸው የእግር ኳስ ውድድር ተጠናቀቀ። በአዳማ ከተማ ሲካሄድ የቆየው አንደኛው መላው ኢትዮጵያ መስማት የተሳናቸው እግር ኳስ ውድድር በደማቅ ሁኔታ ፍጻሜውን አግኝቷል። በዕለቱ ለዋንጫ የቀረቡት ማዕከላዊ ኢትዮጵያ ክልል ከአዲስ አበባ አስተዳደር ሲሆኑ ማዕከላዊ ኢትዮጵያ ሁለት ለዜሮ በማሸነፍ የውድድሩ ሻምፒዮን ሆኗል። አስቀድሞ ለደረጃ በተደረገ ጨዋታ ሶማሌ ክልል ከጋምቢላ ክልል ተጫውቶ ሶማሌ ሶስት ለሁለት በማሸነፍ የሶስተኛ ደረጃን አግኝቷል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እንዲሁም ሌሎች እንግዶች በተገኙበት በተካሄደው ሽልማት ስነ ስርዓት ማዕከላዊ ኢትዮጵያ የዋንጫና የወርቅ ሜዳሊያ፣ አዲስ አበባ የብር ሜዳሊያ፣ ሶማሊያ የነሐስ ሜዳሊያ፣ ድሬዷ የስፖርታዊ ጨዋነት ዋንጫ ሲሸለሙ አህመድ መሐመድ ከፍተኛ ግብ አስቆጣሪ ዘበነ ፈቃደ ኮኮብ ግብ ጠባቂ፣ ቢኒያ ማሙሽ ኮኮብ ተጫዋች፣ ዳዊት ገብረ ጻድቅ ኮኮብ አሰልጣኝ ሆነው ተመርጧል። ከውድድሩ ፍጻሜ ቀን አስቀድመው የኢትዮጵያ መስማት የተሳናቸው እግር ኳስ ማህበር ምስረታ የሁለት ከተማ አስተዳር እና ዘጠኝ ክልሎች ተወካዮች በተገኙበት ተከናውኗል። በዚህም ሰባት የስራ አስፈጻሚ ኮሚቴ አባላት በጉባኤ የተመረጡ ሲሆን አቶ ደጀኔ ሀብታሙ ፕሬዚዳንት ከኦሮሚያ፣ ወይዘሮ ቃል ኪዳን ሰለሞን ምክትል ፕሬዚዳንት ከድሬዳዋ፣ አቶ በላቸው ጸሐፊ ከደቡብ ኢትዮጵያ አድርገው መመረጥም ችሏል። አስቶን ቪላ ድል ሲቀናው ኖቲንጋም ፎረስት ነጥብ ጥሏል። የአራተኛ ዙር የዩሮፓ ሊግ የጨዋታ መርሃ ግብሮች ምሽት ሲከናወኑ ወደ አውስትሪያ አቅንቶ ስቱሩም ግራዝን የገጸመው ኖቲንጋም ፎረስት ጨዋታውን ያለገባቻ ሲያጠናቅቅ፣ በቪላ ፓርክ የእስራኤሉን ክለብ ማካቢ ቴልአቪቭን የጋበዘው አስቶን ቪላ ሁለት ለዜሮ ማሸነፍ ችሏል። የቪላን የማሸነፊያ ጎሎች ኢያማትሰን ና ዶኒኤል ማለን በፍጹም ቅጣት ምት ማስቆጠር ችሏል። ያለፉትን ሁለት ተከታታይ የዩሮፓ ሊግ ጨዋታዎች የተሸነፈው ሮማ ወደ ስኮትላንድ አቀንቶ ሬንጀርስን ሁለት ለዜሮ ማሸነፍ ችሏል። በሌሎች የ ምሽት ጨዋታዎች ሴልታ ቪጎ ዳይናሞ ዛግሬብን ሶስት ለዜሮ ሲረታ፣ የስፔኑ ክለብ ሪያል ቤቲስ የፈረንሳዩን ክለብ ኦሎምፒክ ሊዮንን በሜዳው ጋብዞ በኤዛብዴና አንቶኒ ጎሎች ሁለት ለዜሮ ማሸነፍ ችሏል። የፊፋ የአመቱ ምርጥ እጩዎች ይፋ ተደርገዋል። የፊፋ የ2025 የአመቱ ምርጥ ተጫዋች አሰልጣኝና ግብ ጠባቂ እጩዎች ይፋ ተደርገዋል። በዚህ መሰረት የፊፋ የአመቱ ምርጥ ተጫዋች እጩዎች ኡስማን ዴምቤሌ፣ ሐኪሚ፣ ሃሪኬን፣ ክሊያን ኢምባፔ፣ ኑኖ ሜንዴሽ፣ ኮል ፓርመን፣ ፔድሪ፣ ራፊኒያ፣ ሞሐመድ ሳላ፣ ቪቺኒያ ና ላሚን ያማል ሲሆኑ የፊፋ የአመቱ ምርጥ አሰልጣኝ እጩዎች ሚኬል አርቴታ፣ አርነስሎት፣ ሃንስ ፊሊክ፣ ኢዞ ማሬስካ፣ ሉዊስ ኤንሪኬ፣ ሮቤርቶ ማርቲኔዝ ና አጉዌሬ ተመርጧል። የፊፋ የአመቱ ምርጥ ግብ ጠባቂ እጩዎች አሊሰን ቤከር፣ ቱቦ ኮርቷ፣ ዶና ሩማ፣ ማኑኤል ኖዌር፣ ዴቪድ ራያ፣ ኤሚሊኖ ማርቲኔዝ፣ ሶመር እና ሼዝኒ ሆነው በእጩነት መቅረባቸው ሲገለጽ፣ ሊዮኔል ሜሲ ና ክሪስቲያኖ ሮናልዶ በፊፋ የአመቱ ምርጥ አጥቂዎች እጩ ውስጥ ተካትቷል። የፊፋ የአመቱ ምርጥ አሸናፊዎች ከሁሉም ብሔራ ቡድኖች አሰልጣኝና አንበለ ደጋፊዎች ና ጋዜጠኞች በሚሰጡ ድምጾች የሚለይም ይሆናል። ኦርሌን ቸዋሜኒ ለሳምንታት ከሜዳ ሊርቅ እንደሚችል ተመላክቷል። የሪያል ማድሪድ የመሃል ሜዳ ተጫዋች የሆነው ኦርሌን ቸዋሜኒ በግራ እግሩ ላይ የጡንቻ ጉዳት እንዳጋጠመው ተገልጿል። ይህንም ተከትሎ ፈረንሳዊ አማካኝ ቸዋሜኒ ቢያንስ ለሶስት ሳምንታት ከሜዳ ሊርቅ እንደሚችል ሲገለጽ ቸዋሜኒ በቀጣይ የብሔራዊ ቡድን ጨዋታዎች እንዲሁም ሶስት የክለብ ጨዋታዎች ሊያመልጡት እንደሚችሉም ተዘግቧል። በሌላ በኩል ቫርቨርዴ ጉዳት እንዳላጋጠመውና ለእሁዱ ሊግ ጨዋታ ሊደርስ እንደሚችልም ተጠቁሟል። አያክስ ኤሪክቴና ግን ዳግም ወደ ክለቡ ለመመለስ ንግግር መጀመሩ ተነግሯል። የኒዘርላንዱ ክለብ አያክስ የቡድኑን ዋና አሰልጣኝ ጆን ሂቴንጋን ከኃላፊነት ማሰናበቱ የሚታወስ ሲሆን ክለቡ በምትኩ የቀድሞ አሰልጣኛቸውን ኤሪክቴና ግን መልሶ በኃላፊነት ለመሾም ማነጋገራቸውም ተገልጿል። አያክስ አሁን ላይ ከአሰልጣኝ ኤሪክቴና ጋር በድርድር ላይ እንደሚገኝ ሲገለጽ፣ በሌላ በኩል ከወልቭስ ጋር ንግግር ላይ የሚገኙት አሰልጣኝ ኤሪክቴና ውይይቱ እድገት አለማሳየቱም ተዘግቧል። ወልቭስ በሳምንቱ መጨረሻ ከሴልሲ የሚያደርገውን ጨዋታ ቡድኑን የወጣት ቡድን አሰልጣኞች እንዲመሩት ማቀዱም ተጠቁሟል። ክቡራትና ክቡራን ተመልካቾቻችን ለቀን ሰባት ሰዓት የያዝናቸው አጫጭር ስፖርት ዜናዎች ይመስሉ ነበር። እኔ በዚህ አበቃው። መልካም ቀን።